ቤተ ክርስቲያኗ ሙሉ በሙሉ ወደመች። በአዲስ አበባ የተፈጠረው አስደንጋጩ ክስተት ታቦተጉ ጉ ወደ ሌላ ቤተ ክርስቲያን ሄዷል። ቀጠሎም ከታቦቱ ውጭ ሌሎች ንዋያ ቅዱሳት ሙሉ ለሙሉ ወድመዋል። የተወደዳቸው ድቤ ሰዎቻችን ኦርቶዶክሳውያን በዛሬ መረዛችን በስፋት የምንመለከተው ጉዳይ ነው። የቅድስት አርሲማ ቤተ ክርስቲያን በአዲስ አበባ እንግዲህ በአስደንጋጭ መረጃ ይተኗል፤ እንግዲህ ሙሉ በሙሉ መውደሙ ታውቋል። ዛሬ መረጃችንን ሙሉ በሙሉ ትኩረት ሰጥተን የምናስደምጠው ቪዲዮውን መረጃውን አሁን ያለበት ሁኔታና በቀጣይ የታሰቡ ሀሳቦች ምንድን ናቸው የሚለውን ነው የማሳያቸው። ስለዚህ ላይክ በማድረግ ሼር በማድረግ መረጃው በማዳረስ ከመጨረሻው ድረስ ያሉትን ቪዲዮዎች በሙሉ በመከታተል ከጎን የቆሙ ላይክ ሼር በማድረግ እንዳይኖር፣ ምክንያቱም ይህ ያሮስ ነው። አዘጋጅ አቅራቢውን የልዑል መብራቱ ነኝ። ወደ ቪዲዮቹ በቀጥታ አመራለሁ። እንግዲህ አስደንጋጭ መረጃ ነው የሰማነው። አዲስ አበባ ነው። በጣም ልብ ይሰብራል። ድንገተኛም ነው እውነት ለመናገር። በሌሊት የተደረገ ነገር ነው። ታስበው ታቅዶ የሆነ አይደለም። እንግዲህ ህዝቡ እሳቱን ለማጥፋት ብዙ ተጣጥሯል፣ ብዙ መኩሯል። እንግዲህ በወይራ ሰፈር ቅድስት አርሴማ ቤተክርስቲያን በጣም አሳዛኝ ነገር ነው የደረሰው የተቻለውን ያህል ለማዳን ሙከራዎች ተደርጎ ነበረ። እንደደረሰ መረጃ ከሆነ እንግዲህ የእሳት ቃጠሎ ቤተክርስቲያን በኮልፌ ቀራኒዮ ክፍለ ከተማ ወረዳ ስድስት ወይራ ሰፈር ገነተ ሰማይ ቅድስት አርሴማ እና መንበረ ብርሃን ጽጌ አቡነ ዮሐንስ ቤተክርስቲያን የወደመ የወደሞ። እንግዲህ ደስ የሚያሰኘው ታቦቱ ምንም አልሆነም። እንግዲህ እግዚአብሔር አምላክ በጠብቆቱ ጠብቆታል። ታዲያ ከዚያ በኋላ ምንድን የተፈጠረው የሚሉትን ማሳያቸው ቢሆንም እንግዲህ ሙሉ በሙሉ ማለት በሚያስቸፍር ሁኔታ ባዶ ነው የሆነው ቪዲዮን አሳያችኋለሁ። ሙሉ በሙሉ እንግዲህ የመንስኤው የኤሌክትሪክ ሾክ ነው የሚሉት። በኮልፌ ቀራኒዮ ክፍለ ከተማ ወረዳ ስድስት ላይ የሚገኝ ነው ወይራ ሰፈር ገነት ሰማይ ቅድስት አርሴማ እና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተ ክርስቲያን ነው። ከዛ በኋላ ብዙዎቹ እሳቱን ለማጥፋት ተረባረቡ፣ የቻሉትን ያህል ሞከሩ፣ ግን ከአቅም በላይ ነው። በሌሊት የተፈጸመ ድንገተኛ አደጋ ስለነበረ ተረባርበው ሊያዘኑት ሞከሩ ግን ደግሞ ከአቅም በላይ ነበረ። ህዝቡ እሳት አደጋውን ለማጥፋት ርብርብ ሲያደርግ ነበር። በከፊል ተሞክሯል ግን የቻለውን ያህል ለማድረስ ነው የሞከረው። ከዛ በኋላ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በመገኘት እንግዲህ አጽናንተዋል። ከዛ በኋላ ታቦተ ህጉም ወደ ሌላ ቦታ ተሻግሯል። አሱበን አሳምረን አስደናቂውን ቤተ መቅደስ እንሰራለን። ይሄ እኛም ቢያበረታ እንጂ የሚያደክመን የሚጥለን አይደለም። አትዘኑ፣ አትከፉ በማለትም አባታዊ መልእክታቸውን ነው ያደረሱት ብፁዕ አባታችን ብፁዕ አቡነ ሕርያቆስ። ያው ያማሉነት፣ ለመናገር ያሳዝናል ያስደነግጣልም። በተለይ ደግሞ እዛ አካባቢ ላለው ምእመን፣ ከዛች ቤተክርስቲያን ላይ ብዙ ነገሮችን የሚያገኘው ምእመን የሚሰማው ነገር አለ። አጠቃላይ እስቲ ቪዲዮዎቹ ከጅምር ጀምሮ የሌሊቱ የእሳቱ ኋላ የብፁ አባታችን መጥተው የነበሩበት አጠቃላይ ቪዲዮ ምን ይመስል ነበረ? እስካሁን ያለውን መረጃ ስለያስኩኝ ሙሉ በሙሉ ቪዲዮን እዚህ ላይ ላደርግ አስቤያለሁ። ስለዚህ ላይክ ያደረጋቸው ይሄን ቤተክርስቲያን ማስገንባት ስላለብን የኛውም ስለሆነ ቤቱም የኛው ስለሆነ ከኛ የሚጠበቀው ነገር ምናደርግ ይሆናል። ስለዚህ ግን ይሄንን መረጃ በደንብ አዳርሶልኝ እጅግ ያሳዝናል። ይህ የምትመለከቱት ቤተክርስቲያን ሌሊቱ በእሳት አደጋ ሙሉ በሙሉ መውደሙ ተሰምቷል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተክህነት ስር የወይራ ሰፈር ገነት ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን የሚገኝ ሲሆን ዛሬ ሌሊት እንግዲህ በእሳት አደጋ ምክንያት የቅድስት አርሴማ ቤተክርስቲያን ሙሉ በሙሉ ወድሟል። ከታቦቱ በስተቀር ሌሎች ንዋየተ ቅድሳት ሙሉ በሙሉ በአደጋው ምክንያት መውደማቸው ነው የተገለጸው ሲል የአዲስ አበባ ሀገረ ስብከት ሚዲያ ዘግቧል። ቤተ ክርስቲያን ከታቦቷ በስተቀር ሙሉ በሙሉ ወደመች። ቤተ ክርስቲያን እናንተን ትጠራለች። ኦርቶዶክስ የሆነ ባለማተብ የሆነ ይህን ቪዲዮ ሼር ሲያደርግ እንዳያል አዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ በወይራ ሰፈር ቅድስት አርሴማ ቤተ ክርስቲያን በትላንትና ዕለት ምሽት ማለት ነው ሙሉ በሙሉ ቤተ ክርስቲያኗ በእሳት አደጋ መውደሟ ተሰምቷል ከታቦታዋ በስተቀር ማለት ነው ሁላችሁም ኦርቶዶክሲያን ማለት ነው። ይህም ቪዲዮ ሼር እያደረጋችሁ ለዚች ቤተክርስቲያን ገንዘባችሁም ጉልበታችሁን ለዚች ቤተክርስቲያን በመዋል ደግመን እናሰራታለን። ሁላችሁም ኮሜንት ላይ ደግመን እናሰራዋለን በሉ። በአሁኑ ሰዓት እጅግ በጣም ብዛት ያላቸው ኦርቶዶክሲያን ከባድ የሆነ ሀዘን ውስጥና ድንጋጤ ውስጥ ገብተዋል። ምክንያቱ ደግሞ ዘነበወርቅ አካባቢ እንዲዘቅብላችሁ ወይም በተለምዶ ወይራ ሰፈር በሚባለው አካባቢ የምትገኘው የቅድስት አርሴማ ቤተክርስቲያን በትናንትና ሁለት ለሊት ላይ ማለትም ህዳር 13 ከምሽቱ 6 ሰዓት አካባቢ እጅግ በጣም ከባድ የሆነና ሙሉ ለሙሉ ያወደመ እሳት አደጋ ተፈጥሮ ነበር። በዚህ እሳት አደጋ እንደምትመለከቱ እንግዲህ ሙሉ ለሙሉ ቤተክርስቲያና ወድማለች ወይም ተቃጥላለች። ነገር ግን ታቦቱ ፍጹም አልተጎዳም። ሆኖም ግን ቤተክርስቲያና ሙሉ ለሙሉ በሚባል መልኩ እንደምትመለከቱ ወድማለች ማለት ነው። እቺን ቤተክርስቲያን ብዙ ሰዎች ተአምራትን የተመለከቱበትና ፈውስን ያገኙባት ቤተክርስቲያን ነች። እኔን ጨምሮ ብዙ እንመላለሳለን እመላለስ ነበረ። በቦታው ብዙ ተአምር የታየባት ቤተክርስቲያን ነች። በአሁኑ ወቅት እንግዲህ ብዙ ኦርቶዶክሳያን እጅግ በጣም ደንግጠዋል። እችንም ቤተክርስቲያን መልሰን ለመገንባት እንግዲህ መረባረብ አለብን። ብዙ ኦርቶዶክሳያንም የተረባረቡ ይገኛሉ በቦታው በመሄድና የሚያስፈልጉትን ነገሮች በማድረግ ከቤተ ክርስቲያኑ ጎን ልንቆም ይገባል እኔም ወደ ቦታው በመጓዝና ያለውን ሁኔታ ልናንተ ማሳወቃችሁ ይሆናል በአዲስ አበባ ከተማ በወይራ ሰፈር አካባቢ በምትገኘውና ብዙ ኦርቶዶክሳውያን በመሄድ እንግዲህ ብዙ ፈውሶን ያገኙባት ቅድስት አርሴማ ቤተ ክርስቲያን በደረሰባት ድንገተኛ በሆነ እሳት አደጋ እንግዲህ ሙሉ ለሙሉ ቤተ ክርስቲያኑ ሊወድም ችሏል ማለት ነው ብሩክሬን መልካም ቀን ይሆናል ዛሬ በተቃጠለው ቤተ ክርስቲያን ምእመኑ እጅግ ከልቡ አዝኖ ከላይ እንደምትመለከቱት እያለቀሰ ይገኛል ስሙ ይበደም ለቅሶ አይለቀስም ነውር ነው። ዛሬም ማለዳ ላይ የተቃጠለው የወይራ ሰፈር ሕይወተ ገነት ቅድስት አርሴማ ቤተ ክርስቲያን በተነሳ እሳት አደጋ ሙሉ በሙሉ መውደሙ ተነግሯል። ይህንንም ተከትሎ እንግዲህ በርካታ ምእመን በቦታው በመገኘት መሪር ሀዘናቸውንም ገልጸዋል። እናም እነዚህ ምእመናን ለማጽናናት በቦታው የተገኙት አንድ አባት እንደተናገሩት የተቃጠለበት ዋነኛውም ምክንያት ልንገራችሁ በማለት ፈጣሪ የተሻለውን እንድንገነባ አስቦ ነው በማለት ምእመኑን አጽናንተዋል። የእሳት አደጋው ምክንያትም የኤሌክትሪክ መስመር ብልሽት እንደሆነም ተነግሯል። እናም ከታቦቱ በስተቀር ሁሉም ንዋያተ ቅድሳት በሚባል ደረጃ በእሳት ተቃጥለው ወድመዋል እናም ከተቃጠለው ቤተክርስቲያን ውስጥ የወጡት የቅድስት አርሴማ ቤተክርስቲያን ታቦታት የተለያዩ አባቶችና ምዕመን ፈጣሪን በዝማሬ እያመሰገኑ ታቦታቱን ወደ ጨጌ ዮሐንስ ቤተክርስቲያን አስገብተዋል በማለዳ አሳዛኝ ዜና ተሰምቷል። በምስሉ ላይ የምትመለከቱት ቤተ ክርስቲያን ሙሉ ለሙሉ ወድሟል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ስር የወይራ ሰፈረገነት ሰማይ ቅድስት አርሴማ እና መንበረ ብርሃን እጨጌ አቡነ ቅዱስ ዮሐንስ ቤተ ክርስቲያን የሚገኙ ሲሆን ዛሬ ሌሊት በሚያሳዝን ሁኔታ እንደምትመለከቱት ቅድስት አርሴማ ቤተ ክርስቲያን ሙሉ ለሙሉ ወድሟል። የአዲስ አበባ ሀገረ ስብከት ሚዲያ እንደዘገበው ከሆነ የቃጠሎ መነሻ የኤሌክትሪክ ችግር መሆኑንና ከቃጠሎውም ከታቦቱ ውጪ ሌሎች ንዋያ ቅዱሳት ሙሉ ለሙሉ ወድመዋል። ክርስቲያን በሐዘን ደስታን ያሰማ። ክርስቲያን እንደተሰበረ አይቀርም። ክርስቲያን እንዳዘነ አይቀርም፤ መጽናኛ አለው። በሐዘናችን በመካከላችን ያሉ በሐዘን በደስታን ከጎናችን ያሉ እጅግ የምንወዳቸው የአዲስ አበባ አገረ ስብከት ሊቀ ጳጳስ አብ ከማለ ን ብፁዕ አቡነ ጵፋዴዎስ የምስራቅ ጉራጌ አገረ ስብከት ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር የደብሩ አስተዳዳሪ ክቡር መጋቤ ሐዲስ፣ ክቡራን በዚህ ያላችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የአዲስ አበባ አገረ ስብከትና የክፍለ ከተማ የስራ ኃላፊዎች ሊቃውንት በዚህ ያላችሁ የእግዚአብሔር ልጆች ናችሁ፣ እንደምናረፈዳችሁ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እዚሁ አባታችን እዚሁ አሁን ኤፒፋኔዎስ የሚገባውን መልዕክት በተገቢው መልኩ አስተላልፈዋል። አንዳንድ ጊዜ የሚመጡ ነገሮች በረከትን ይዘው ይመጣሉ። ፈተና ሲኖር፣ መከራ ሲኖር፣ ጭንቀት ሲኖር፣ ችግር ሲመጣ፣ የሞት አዋጅ ሲታወጅ፣ ነገሮች ባልተጠበቀው መልኩ ምስቅልቅላቸው ሲወጣ፣ በሕይወት ውስጥ ችግር ሲመጣ ሌላ በረከት ይዘው ይመጣል። አንዳንዴ ፈተና ሲመጣ እግዚአብሔር ጸልየን ነበረ፣ ለምን አልሰማንም እንላለን። እኛስ እግዚአብሔርን እየሰማነው ነው ወይ? እግዚአብሔር ለምንድን ነው ያልሰማን ከማለታችን በፊት የሚፈተት በሰማይቷ በቅድስት አርሴማ ስሜታ አምልኮተ እግዚአብሔር የሚፈጸምበት የክርስቶስ ስጋና ደም የሚቀርብበት ግን ትንሽ የሆነ ደረጃውን ያልጠበቀ ቤተ መቅደስ ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓል ስለዚህ ከአስር ሳንቲም ጀምሮ አሁን አላልኩም ወደፊት በፕሮግራሙ መሰረት ሳሰሪ ኮሚቴው አስተዳዳሪው በሚያወጡት ፕሮግራም መሰረት ሁላችሁም በመረባረብ የዚህ በረከት ተሳታፊና የዚህ ታሪካዊ ስራ ባለቤት ልትሆኑ ይገባል። በሌላ መልኩ ቤተ መቅደስ የሚፈርሰው የሚቃጠለው የእኛ ኃጢአት ሲበዛ ነው። አስተዳዳሪው እንደነገሩን ሌሊት ለአገልግሎት ዲያቆኑ ከፍቶ ገባ። ወዲያው ከኤሌክትሪክ መብራት ጋር በተያያዘ ሰዓቱ ተከታተለ ነው ያሉኝ ያሉ። አንዳንዴ ስለበደልም ይሆናል። ቅድም ብፁ አባታችን ስለ ሶሎሞን ቤተ መቅደስ ሲነግሩ ነበር። ኢየሩሳሌም መሀል የሚገኘው ፊት ለፊት ከደብረ ዘይት ተራራ ከቤተፋጌ ማዶ የሚታየው በኢየሩሳሌም በአራቱም አቅጣጫ የሚታየው ታላቁ የሰሎሞን ቤተ መቅደስ እኮ አሁን የአላክሳ መስጊድ ነው። እስራኤል ስለበደሉ እኮ ነው። ክርስቶስን በመስቀል ብቻ አይደለም በተደጋጋሚ ስለበደሉ ለጠላቶቻቸው ተላልፈው ይሰጣሉ። ንስሐ ስለማይገቡ ስለዚህ በዚህም መልኩ መረዳት አለብን። ማረን፣ ይቅር በለን አምላኮይ ራራልን ልንለው ይገባል። ዛሬ እናንተ እዚህ ተሰብስባችኋል። የቃል ኪዳኑ ታቦት መንበሩ ላይ ሳያርፍ አንሄድም አንወጣም ብላችሁ ከሌሊት ጀምሮ እዚሁ እግዚአብሔር ደጅ በር ላይ ቆማችሁ አምላካችሁን እየለመላችሁ ነው። በዛው ልክ ደግሞ ወደ ውስጣችሁ እኔንም ይቅር በለኝ እኔንም ማረኝ ልትሉ ይገባል። በእኛ በደልም በእኛ ኃጢአት የሚመጣ መከራ አለን። እግዚአብሔር ማዕቱን በምሕረት ቁጣውን በትዕግስት ይመልስልን። የእግዚአብሔር ቸርነት ከሁላችን ጋር ይሆን። እንጸሌይና ታቦታችንን አጅበን ወደ መድበረ ክብሮ ካደረስን በኋላ እልባ ሳይሆን ብሎኬት መግዣ ሳንቲም በመስጠት ተረባርቦ እንደተባለው የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን በቃ ስራለን። እግዚአብሔር ከሁላችን ጋር ይሆን። እኛም አንለይም፣ የቻለውን ሁሉ እናደርጋለን። እግዚአብሔር ይባርካችሁማ ክርስቶስ

አድርጋለህና ዛሬ የሆነውን ሁሉ አይተህ በምህረትህ በቸርነትህ እንድትጠብቀን፣ ሀሳብ ልቦናችንን እንድታስፈጽምን፣ ሀገራችንን ቤተክርስቲያናችንን እንድትጠብቀልን፣ ከክፉ ነገር ሁሉ እንድትሰውረን፣ የታመሙትን እንድትፈውስልን፣ የታሰሩትን እንድታስፈታልን፣ ከእናታችን ከሰማዕቷ ከቅድስት አርሴማ ረዴትና በረከት እንድታሳትፈን እንለምናሃለን። አቡነ ዘበሰማያት

ሰላም እንልሻለን። በሃሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። የሸለመሽ እግዚአብሔር እናታችን፣ ሰላምታ አንቺ ይገባሻል። ከሴቶች ተለይተሽ የማህፀንሽ ፍሬ የተባረከ ነው። ጸጋ የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና የተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ።

ያው የሚያሳዝን ነው የጄግ ልብ ይሰብራል፣ ያስተነግጣል፣ ያስቆጫልም ግን ደግሞ በጊዜው እንደሚሰራም ደግሞ ሙሉ እምነት አለኝ። በእርግጠኝነትም ደግሞ ይሰራል። ምንም አያጠራጥርም። ምንም የሚያሻማ አይደለም። በቀጣይ ቪዲዮ የምመለስ ይሆናል። ከጾመ ነቢያት ጋር የተገናኘ በርጠሚዎስ ደግሞ የሚባል ቲክቶከር አንድ ከባድ ነገር ሰርቷል። እሱን እናጋልጣለን። በቀጣይ ቪዲዮ የምንገናኝ ነው የሚሆነው። ሁል ጊዜ እንደምለው የአሮስን ሰብስክራይብ ስታደርጉ ብዙ መረጃዎችን የምታገኝ ነው የሚሆነው። ምክንያቱም አዘጋጅ አቅራቢ ወንድማቸው እኔ ልውል መብራቱ ነኝ። ከ485 ሺህ በላይ በቲክቶክ ፕላትፎርም ታገኙኛላቸው።